ሰላም ሰላም ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ የእረፍት ቀን ነው። ለሁላችንም መልካም እረፍት ይሁንልን፣ መልካም ሰንበት ይሁንልን እያልኩኝ እንግዲህ ዛሬ ደግሞ የሚወራው ነገር የሚባለው ነገር በጣም ያሳዝናልና እኛ በምክንያት ነው ብሩኬ ከሱ ይራቅ እያልን የምንጨቀጭቀው የብሩኬ ጥላቻ ኖሮብን ወይም ደግሞ ብሩኬን ጠልተነው ወይም ደግሞ ብሩኬን ከሀይሜ የተለየ አመለካከት ኖሮን አይደለም። ከምናየው አንጻር ከምንሰማው አንጻር ነው እንደዛ ብለን የተናገር ነው ማለት ነው። የእሱን ክብር ስለማይመጥን ነው፣ የእሱን ቦታ ስለማይመጥን ነው። እና እንደዚህ ሲወራ እንደዚህ ሲባል ስሙ ሲጠፋ ደስ ስለማይለን ነው የተናገር ነው። እና ስሙ እንግዲህ ዛሬ የሚባለውን በየቦታው አዳምጡ። እዚህ ጋር አንዳንድ ጊዜ ወዳልሆነ መንገድ ሲሄዱ ልጆቻችን ወዳልተፈለገ ቦታ ሲሄዱ ተዉ ማለት የጥላቻ መስሎ ከታያችሁ ደስ እንዳላችሁ መተርጎም ትችላላችሁ። ግን አንድ ነገር ልናገር። ትላንትና እንግዲህ የሶሲ እህት ቤት ምን እየተባለ እንደነበረ እስካሁን ብዙ ነገር ተብሏል። ግን የሆኑ ደግሞ የሆኑ ጉቶ የሆነ ሰውዬ መቶ ደግሞ የብሩኬን ስም ሲያጠፋ ሰምታችኋል። ይህንን ያደረገችው ደግሞ ማናት? ሶስና ናት። ሶስና ከብሩኬ ጋር የሆነ ሪሌሽንሽፕ እንዳላት ለማስታወቅ በጣም በጣም ትጋጋጣለች። የሆነ ከእሱ ጋር የሆነ ግንኙነት እንዳላት ለማ እንትን ለማለት ለማሳወቅ ለህብረተሰቡ ወይም ደግሞ ከሃይሚን ሌላውን ተውትና፣ ሱሲ በብሩኬ መታማቷ እያስደሰታት እንጂ እያስከፋት አይደለም። ለዛም ነው ያለ የሌለውን ወሬም የምታወራው ሚዲያም ላይ ከሱ ጋር እየተለጣጠፈችም ፖስት የምታደርገው። ብሩኬ ሆዬ ደግሞ ሙኛ ሙኝ ነው፣ እውነት ይመስለዋል፣ እውነት መስሎታል ስታታልለው። አይ ይህ የእኛ የዋሆች እንደው ምን ይሻላችኋል? የእናንተ መጨረሻ ይሄ ይሁን እንደው። ምቀኛ ገብቶ እንደዚህ ይበታት ናችሁ እንደዚህ ያመሰቃቅላችሁ። በጣም ያሳዝናል። የምር የምር በጣም ያሳዝናል። ይህን ያክል ይህን ያክል ሁለት ወር እየሆነን ነው እንግዲህ፣ እየተጠጋ ነው ወደዛ፣ ምንም ያክል አልቀረው እንግዲህ በትንሽዬ ነገር፣ በዚች ሴት ምክንያት ማለት ነው ይህን ስናገር እኔ ከሷ ጥላቻ ኖሮብኝ አይደለም፣ ግን ሁለቱን እያየ እያለያየች እያጣላች ያለችው እሷ ናት። ብሩኬ ደግሞ ከሷ ባለመራቁ ሀይሚን እያጣ ነው ያለው። እስቲልኛ ተስፋ አልቆረጥንም እስካሁን፣ እኔ ወደፊትም ተስፋ አልቆርጥም። እነሱ እንደማይለያዩ አውቃለሁ ግን ደግሞ እነሱ እንደሚሉት ከሆነ ተለያይተናል ነው የሚሉት እና ሚፍታህንም እንግዲህ ትላንትና ተስፋ በሚያስቆርጥ መልኩ ነው የተናገሩት። ከዚህ በኋላ አትድከም ያሉት ሚፍታህም ደግሞ ከካሜራ ጀርባ ጨርስ ጨረሰ። ለምን ወደ ካሜራ እንደማታመጣችሁ አላቅም። ግዴታ በካሜራ ፊት ለፊት ለምን እንዲሆን አላቅም። እንግዲህ በጣም ብዙ ጊዜ እየሞከረ ነው፣ ግን ከካሜራ በመጀመሪያ ከካሜራ ጀርባ ብታስተካከላቸው መልካም ነው ባይነኝ እዚህ ጋር መተው ከሚጨቃጨቁ ተመልካች ይንም ከሚገቡ ምክንያቱም ትላንትና በጣም ብዙ ሰው ተቀይሟቸዋል። ለምን አንተን እያዳመጡ አልሆኑ አይደለም እና ለኦዲየንስም ለሰውም ክብር እንዳልሰጡ ሆነው እየታዩ ነው። እና ካሜራ ላይ መተው በተጨቃጨቁ ቁጥር እነሱ ላይ ከባድ ትችት እየደረሰባቸው ነው። ስለዚህ በዚህ ሁኔታ እንደኔ እንደኔ ባይመጡ ባይ ነኝ። ባይመጡ በቃ የተወሰነ ጊዜ ረፍት ቢያደርጉ። ሁሉም እንግዲህ እኔ ያልሸነፈ እኔ ያልሸነፈ እያለ ነው። ስለዚህ እስኪ እኔ ትንሽ ረፍት ቢወስዱ ባይነኝ ነኝ። ሌላው እንግዲህ ትላንትና ስለ ልጁ ሰውዬ የሃይሚና ሶሲ የትራት እንደበሉ ነው። የትራት እንደበሉ የተረሩም እንደያዙ ብሩኪ ሶሲ እያለ አስፈላጊ ከሆነ እናገራለሁ ነው እያለ ነበርና እኔ የሚገርመኝ ነገር እንደው በቃ ዋሽቶ የሚያጣላ እንጂ እንደው ዋሽቶ የሚያስታርቅ በመጥፋቱ በጣም አዝናለሁ። በአሁኑ ሰዓት አትጣሉ። በቃ ከተጣላችሁ ግን የሚያስታርቃችሁ በጭራሽ ሰው የለም በጭራሽ። እና ይህንን ነገር እርግጠኛ ኔ እንዲያወራ ያደረገችው እራሷ ሶስና ናት እራሷ ምንም ምንም ሌላ አይደለም። እራሷ ናት እንደዚህ ያደረገችው። ምክንያቱም በብሩኬ መታማትን እና ሀይሚን ማናደድን ማብሸቅን፣ ሀይሚ በብሩኬ ተስፋ እንድትቆርጥ እያደረጉ ነው ያሉትና ይች ልጅ ደግሞ ምንም አይፈረድባትም። ምክንያቱም ማንም ሰው ሁሉም ሰው ይሄንን እያየ ብሩኬ ከእነሱ እራቅ እየተባለ ሊርቅ አልቻለም። ስለዚህ ሀይሚ ጋር ጥፋት የለም። አሁን ላይ እኔ እሷ ላይ ምንም እያየ ያለሁት ጥፋት የለም። አሁን ላይ እውነቴን ነው የምላችሁ፣ ሙሉ ለሙሉ ያለው እዛኛው ግሩፕ ነው በቃ ጥፋት ያለው ስለዚህ አላቅም ብቻ እስከ መቼ እንደሆነ በዚህ የሚቀጥለው አሁን ዛሬ የተወራ ነገ ደግሞ ሌላ ይወራል። ከዛ ነገሮች እየባሱ እየባሱ በቃ የእነዚህ ልጆች ጉዳይ እያበቃ ይሄዳል ማለት ነው። አይሜም ተስፋ እየቆረጠ ምክንያቱም እሱ አሁን ነጻነት ልስጠው ብላለች። በቀደም አሁን ነጻነት ልስጠው በቃ ህይወቱን ነው ይህን መኖር አለበት፣ እኔም የራሴን ህይወት ጀምር ያለው ለሱም ደግሞ ህይወቱን መኖር ስላለበት ምክንያቱም እሷ በምፈልገው አይነት ህይወት አልሆነም። ለምን እሷ የምትፈልገው በቃ የእሷ ብቻ እንዲሆን ነው፣ ከሌላ ሰው ጋር እንዲገጥም አልፈለገችም። እና ብሩኬ አሁንም ወንድሜ ተስፋ አልቆርጠበህም። አሁንም አረፈደም ነገሮችን ለማስተካከል፣ ምን እንደሚባል ምን እንደሚወራ እየሰማክ ነው። ስለዚህ ትንሽ እንኳን ጠርጥረህ እንደው ወደ ሀይሜ ብትመለስ፣ ነገሮችን ዞር ብለክ ብታስተካክላቸው ደስ ይለኛል። ምክንያቱም በወንድ ልጅ ያምራል። ያ ማለት እስካሁን ድረስ ሀይሜ ምንም ጥፋት አላጠፋችም እያልኩ አይደለም፣ ግን እሷ አንድ ስታጠፋ፣ አንተ ሁለት እያጠፋህ ነው። ነገሩን እያባባሱ ከመሄድ ይልቅ እያስተካከሉ መሄድ ይቀድማልና ይሻላል። ስለዚህ የባካችሁ እኔ እንጃ ምን እንደምል አላውቅም። አሁን አሁን ላይ ግን በጣም የሆነ በቃ ጭቅጭቅ በጣም አልሳለቻችሁም። በቃ ስትገቡ ደህና ነገር እና ያለን ብላችሁ ስትገቡ ጭቅጭቅ ነው የሚያጋጥማችሁ እና ብቻ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ዩቱብ ላይ ደስ የሚል ነገር የለም። ሚስትሀም ትላንትና በጣም ተናዶ ነው ጥሏችሁ የሄደው። ከዚህ በኋላ ስሽማን ነው የሚገባው። ሚፍታህ ተመልሶ የሚመጣ አይመስለኝም ከዚህ በኋላ ምክንያቱም ትናንት ተቀይሟቸዋል እና እባካችሁ፣ እባካችሁ፣ እባካችሁ እንደው ልቦና ቀልብ ግዙ ሁለታችሁ። አውጣው አውጣው፣ ማውጣት እችላለሁ፣ መናገር እችላለሁ፣ እዚህ ቦታ በቃ ሩ መያዛችሁበት ምናምን ሲል አውጣው አውጣው አውጣው ትላለች እኔ በጣም የሚገርመኝ ነገር ማን ነው፣ ብሩኬ ያደርጋል አያደርግም፣ አያደርግም ሙሉ ለሙሉ ብዬ መከራከል አልችልም፣ ምክንያቱም ይሄ ልጅ ሰው ነው የሰው ልጅ ነው፣ ገባ ገባችሁ? የሆነ የሚሳሳትበት ነገር ይኖራል። መልአክ አይደለም ሰው ነው። ባልጠበቀው አጋጣሚው ምናልባት የሆነ ነገር ሌላ ነገር እሱ በሌላ በብልግና ወይም ደግሞ የሆነ ነገር አስቦ ሳይሆን አሁን ልክ አሁን እንዳለው ማለት ነው ብሩኬ አሁን ሶስን የቀረባት በንጹህ ውትና ወንድምነት ነው። ግን እሷ አክቷ የምታደርገው አክት የምታሳየው ነገር ብዙ ነገሯ በቃ የሆነ ሌላ ነገር እንዲባል ነው፣ ሀይሚ እንድትቀና፣ ሀይሚ የሆነ ተስፋ እንድትቆርጥ በብሩኬ እንዳይታረቁ ነው። እንደዛ የምታደርገው ማለት ነው። ስለዚህ ይደብራል። የእውነት ብሩኬ ወደ ሀይሚ ተመለስ ፕሊስ፣ እውነት አንተ ይቅርታ ብጠይቃት ሁሉም ነገር ይስተካከላል። ይቅርታ መጠይቅ ደግሞ ምንም ማለት አይደለም። በዛ ላይ ደግሞ አንተ ወንድ ነህ፣ ይቅርታ ብጠይቅ ምን ችግር አለው? ምን አለበት?